ሱና ላይ ዲል ላይ እንበርታ፣ ቅርአት ላይ እንበርታ። ልጆቻችንን ወደ ዕልምና ወደ ተዓሉ እናበረታታቸው። እምነታችንን እንማረው። ስየማ እዩሃ ሸባብ፣ በተለይ ወጣቱ አንድ ነገር ስሙኝም። ነብዩ አለይሂ ሰላቱ ወሰላም አንድ ያሉታል፣ የኛ ዘመን ሸባብ፣ የኛ ዘመን ወጣት፣ በአሁን ዘመን ነብዩ ወደፊት እንደዚ አይነት ዘመን እንደሚመጣ ተናግሯል ረሱል አለይሂ ሰላቱ ወሰላም። ወጣቶቻችን ሴቶቹም ወንዶቹም ምዕራባውያንም እየተከተሉ ነው ኳ የኳስ ደጋፊ ሆኖ ነው የማንቸስተር የአርሴናል እንደዚሁ የተለያየ ደጋፊ ሆኖ ስክር ብለዋል። ስክር እፕ አታ አንዱ የማንቸስተር ይሆናል፣ ሌላው የአርሴናል ደጋፊ ይሆናል። ሁለቱ መካከል ላይ ጸብ ነው። እንትን አሸንፏል፣ ፋውል ላይ አስገባው፣ አይደለም እንደዚህ ነው። ወላሂ አይደለም፣ ወላሂ አይደለም። ቀውጥ መሐመድ እና አህመድ ይዋከሳሉ። መጨረሻ አንተ ማንቸስተር ነው አርሴናል፣ አቁ ማንቸስተር ነው አርሴናል፣ አንተ ይዳቋል እዛ ክለብ የሚጫወተው አቅ ሮል አንዱ አንደኛ ሜሲ አንደኛ ሜሲ። ለምን ከታቀዋለ፣ የነብዩን ታሪክን አታቀም። የኡመር ታሪክ እንዴት ነው? ስንት አመት ኖረ ዱንያ ላይ? መቼ ተወለደ? መቼ ሞተ? ስንት ልጅ አለው? እንዴት ኖረ? ምን አደረገ? ምን ጀምቱ ሰራ? እስኪ ታሪኩን ንገረኝ። አላቁ አላቁ። የቁል ላ አድሪ ሃ ላ አድሪ። አላቁ ነው አላቁ

ሐታ ለው ደኸሉ ጀረቆብን ለደኸል ትኖ ቃሉ ያ ረሱላላህ አልሁድ ወነሷራ ባለ ፈመን አው ከማ ቃል ረሱሉ ሰለ ላሁ ለ ወሰለም፣ ነቢዩ እንደሃሉ ከእናንተ በስተፊት የነበሩ ሕዝቦች ወንጀል የእነሱን ጎዳና ትሳፈሩታላችኋል፣ ለተርከቡን ነህ ትጋልቦታላችሁ፣ የእነሱን ጎዳና ተከተላችሁ ትጓዛላችኋል። ነቢ ዐለይሂ ሶላቱ ወሰላም ስንዝር በስንዝር እግር በግር ይሃየንደ እንዳሉ ነብዩ ስንዝር በስንዝር ትከተላላችሁ ማለት እንዴው እኩል ትሄዳላችሁ። እነሱ የሰሩትን ተባላ ተከተላቸው ትሰራላችሁ። ጸጉራቸው በሆነው ወረደ ተቆረጠ እ ልብሳቸው ጠባብ ጅና ወይም ወይ ደግሞ ምንድነው የሚባለው ቃሪያ ቃሪያሱ ለበሱ ተለበሰ ቃሪያ ለበሱ ተለበሰ ቪዲዮ ሜድ ገቡ ተገባ ዲንታው ታታ

ነገሩ ትገባላችኋል። አልጃኖ ጉርባ ጣዝ ማቋር ያለው ምንድነው ያለው በጣም በጣም በጣም እየሸተተ ይባላል። ሊወክሉ ጉርባ እዛ ቢገቡ ፈረንጅ ከገባ የሆነ ነገር አይጠፋም ነው። ተከተላችሁ ትገባላችኋል። አቤት ፈረንጅ ለመምሰል ያለሽም ያ አቤት ያለ ነገር፣ ሰው ሁሉ በእምነቱ መኩራት አለ

ሌሎችን መስሎ መኖር ነው እንጂ ራሱን መንሰጥ አቃተ። ለምን አልተማረም? እምነቱ ሰው ሰው እሱ ግን በቻይና

ኤው ማዲጅ ያለበት ሂደት አስወግድ። የተባልከው ብቻ አስወግድ። የብልት ፀጉር አስወግድ። ጥብረና አስወግድ። በቃ የብብት ፀጉር ብለዋል። ይሄ ነው አሁንና ሪሙቨር ኬሚካል አምጥተዋል።

ሆኖ እሺ ብለህ በታዘዝከው ነበር መላክተኛው እንል ሙሂብ ለማን ይህም ሙቲዑ አፍቃሪ ወዳጅ ለወዳጁ ታዛዥ ነውና ወዳጅ ወዳጁን አስከፋምና ወዳጅ ከወዳጁ ጋር ይቀያየምምና ነብዩ አሳድግ ብለውኛል እኮ አሳድገዋለሁ ነብዩ ምዕራባውያንን አትምሰል አይሁድ ንሷራዎችን አትምሰል ብለውኛል አልመስለም ስለዚህ ሷሪዎችን ነው የምመስለው ለምን ነብዩ አዘውኛል ነብዬ ብለውኛል እሰግድዳለሁ ጀማ ለምን ነብዬ አዘውኛል። ሶላት እሰግዳለሁ፣ አምስቱን ወንት ሶላት ለምን ነብዬ አዘውኛል። ሒጃቤ ላይ እጠነክራለሁ፣ ኒቃቤን እለብሳለሁ፣ ሙሉ ልብሴን እለብሳለሁ። ካጅ ነብይ እርቃለሁ፣ ከኽትናት እርቃለሁ። ለምን ነብዬ አዘውኛል። እኔ የነብዬ ወዳጅ ነኝ። በቃ ወዳጅ ለወዳጁ ታዛዥ ነው፣ ታዛዥ ነው። ሚስቴን እወድሻለሁ አርካ ሰባይ በትክክል ሚስትህ ታጥማ እወድሻለሁ፣ ቀሚስ ግዛ ግዛ ገዛ እንትን ገዛ አለ።